ስር የምትተባበሯችሁ ሁሉ አልሐምዱላህ፣ ሱም አልሐምዱላህ። እና እናንተን ደግሞ አላህ ጀዛችሁን ይክፈላችሁ፣ ጀዛከላህ ኸይረ ዱንያ ወል አኺራ፣ አላህ ሁሉንም ጀዛችሁን ይክፈላችሁ። በጭንቅ ቀን በዛች በክፉ ቀን በቂያማ ቀን አላህ በዐርሹ ጥላ ስር ያርጋችሁ። እንደገና ደሞ ለታካሚዎች ነው ያለው መንደር ነው፣ ወደ ቅልብ ዶክተር ታከሙ እላለሁ። አላህ በተቻለና ሁላችን መነተጋገዝ ያድርገን። አላህ በዱዋቸው አደርሱ እንዲ አድርጉ ቁርአንም እንዲያገራልኝ አላህ ሁሉንም አፍያ እንዳረፉ በዱዋቸው አደርሱን ከጎናቸው ሆኖ ላለው እዛ ላኸይር ዱንያ ወላሄራ። ሰሚዎች ደግሞ ማስተላልፈው መልእክት ኑ ወደ አፍያው መንደር፣ ኑ ወደ የቀልብ ዶክተር፣ ኑ ወደ አላህ ሸሹ ነው የምለው ሁላችንም ሰበቡን እያደረስን ባላህ መንገድ ላይ በነቢያችን ሱና ታክመን እንዲያነ ነው ምለው። ሁላችሁም አላህ የታማማችሁትን ሁላ ያሽራችሁ። አላህ ስዋሄሮችንም አላህ ወደ ቀጥተኛው ወደ ሂዲያ መንገድ ይምራቸው። ላለሁኝ እና ውስታዞቼ ዱኒያ ወላሄራ አላህ በዱኒያም በሄራ ሁሉንም ቀኙ መንገድ አላህ ይምራቸው። ጀነትን አላህ ይወፍቃችሁ። ጀነት ፍርዶስን ይወፍቃችሁ። ጀዛቸውን አላህ ይክፈላችሁ። አላህ በዱኒያ ላይም ደግሞ አላህ ይጠብቃቸው። መቀኛቸውንም አላህ